ሰላም የኑር ላይቭ ቻናል ቤተሰብ፣ እንዴት ናችሁ? ሰላም ናችሁ? ባላችሁበት ሰላሙ በዚህ ይወርልኝ። እንኳን ለ1446ኛው ለኢድ አል አድሃ በዓል በሰላም አደረሳችሁ። ይሄ በዓል የሰላም የፍቅር፣ የደስታ ይሆንላችሁ እና በዓልን በአሪፍ ሁኔታ አሳልፈናል። ያው የዛን ቀን ዋዜ ማሌክ ጉዞ ላይ ነበርን ከጓደኛ ጋር ወደ ቤተሰብ ይሄን ከቤተሰብ ጋር አሪፍ ጊዜ አሳለፍን። ያው በተዋሻውራችን ወስን ሰላት ኢድ ሰገን ከዛም በኋላ ቤት ተመልሰን ያው ከቤተሰብ ጋር የሆነ ጥሩ የሆነ ሰዓት ነበረን። በጣም ደስ ይላል። ምግብ ምናምን ተሰርቶ ነበር፣ ያው የጠበቀን አበባ ተገዛ ምናምን፣ አበባውን ያው አስተካከል። የምር በጣም በቃ አለ ሚባል በዓል ነበር። በጣም ደስ ብሎ ያው በሙሉ ቤተሰብ ያሳለፍነው ጓደኞቻችን መጠው ምናምን። እናንተ ጋርስ በዓል እንዴት ነበረ አሳለፋችሁ? በጣም ደስ ይላል። እኛ ጋር በስደት ዓለም ላይ እያለን በዓል በጣም ከባድ ነው። እናቋለን ስሜቱን። ቤተሰብ ሲኖር ደስ ይላል፣ ከቤተሰብ ጋር እናሳልፋለን እና ዲፕሬሽን ስትረስ ይበዛል የሰው ሀገር ላይ አገር ቤት ላይ ትልቁ ነገር ያው ከቤተሰብ ጋር ከጎረቤት ጋር በጣም ደስ ይላል። በቃ የሆነ ጥሩ ሶሻል ላይፍ አለ። ስደት ላይ ግን ይከብዳል እና በተቻላችሁ አቅም ከምትቀርቡት ጓደኞቻችሁ ጋር ከቤተሰብ ጋር ሁናችሁ በዓልን በአንድነት ብታሳልፉ የተመረጠ ነው። እንደዛው ምን ደሞ የታመመን የተቸገረን በመርዳት በዓልን ማሳለፍ በጣም ትልቅ ነገር ነው፣ ፈጣሪም ደሞ ይወዳል እና የኢድ ፕሮግራም እኛ ጋር ይህን ይመስላል። እንደምታዩት እዚህ ጋር የተለያየ ምግብ ተሰርቷል እና በጣም ደስ የሚል ምግብ ነበረ። ጎመን አለ፣ ቀይ ስር አለ፣ አልጫ አለ፣ ቀይ ወጥ አይ፣ እንደዛውም ያገራችን መጠጥ በጣም ብቻ ደስ የሚል ጊዜ ነበረን። እና ኑር ኮፊም አብሮ ነበረ። ኑር ኮፊ ለማዘዝ ለምትፈልጉ በማንኛውም ሰዓት ኦርደር ካደረጋችሁ ከአምስት ቀን እስከ 10 ቀን በቤቶ ይመጣል። ከናንተም የሚጠበቀው እዚህ ጋር በመነስቀምጥላችሁ ስልክ ቁጥር ብቻ እየደወላችሁ ኦርደር ማድረግ ነው። ቤስት ፋሚሊ እንዳይረሳ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። እንደዛውም ደግሞ ያው ቤተሰብ ጋር ደውለን ዱአ እያረጉልን አሚን አሚን ብለናል። እናመሰግናለን። እና ኑር ኮፊ የሲዳማ የታጠበ ቡና ነው፣ አንደኛ ነው እንዳይረሳ እናም እዚህ ጋም የሀገራችን መጠጥ ከገብስ የሚሰራ ኬነቶ ይሉታል። በጣም ጣፋጭ ነው። የመሩ በጣም ደስ ይላል። እና በጣም ደስ በሚል ሁኔታ በዓልን አሳለፍን ቡና ምናምን ተቆላ፣ ተበላ፣ ተጠጣ። በጣም ደስ ይላል እና ያው ከቤተሰብ ጋር ማሳለፍ ትልቅ ነገር ነው። እናንተ ጋርም አሪፍ በዓል እንደሆነ ተስፋ አረጋለሁ። በዓልን በአንድነት ስናከብረው የሆነ እንዲህ ተሳፋስበ ምናምን በጣም ደስ የሚል ነገር አለው። ማህዲው ቀርቦ በአንድነት ሲበላ ምናምን ሲጠጣ በጣም ደስ የሚል ነገር አለው። ጫወታው፣ ቡናው ያው እዚህ ጋር ኑር ኮፊ ይህን ይመስላል ሲቆላ በጣም አሪፍ ነው። ወዛ አለው። እንደዛውም ሁለተኛ ዙር ቡና ጨርስን፣ ሶስተኛ ዙር ቡና አስገብተናል። ዩሊ ቀን አንድ 2025 ያ ማለት ገና ዘጠኝ ቀኑ ነው ከገባ። በማንኛውም ሰዓት ኦርደር ካረጋችሁ በቤትዎ ይመጣል፣ ከአምስት ቀን እስከ አስር ቀን። ቤተሰብ እንዳይረሳ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። እንደዛውም ደግሞ የተለያየ ፕሮዳክት እቃ እያስገባው ነው። እናንተ የምትፈልጉት ሌላ ፕሮዳክት እቃዎች ካሉ በውስጥ ኮንታክት አድርጉን። እና በዓል በጣም ደስ በሚል ሁኔታ አሳልፈናል። እናንተ ጋርም ያው አሪፍ በዓል እንደሆነ ተስፋ አደርጋለሁ። ቢስት ፋሚሊ የኢድ በዓል ውሏችን ይህን ይመስላል። በጣም ደስ የሚል ጊዜ ነበረን። ውጭ መወጣን፣ አየር ተቀበልን፣ ተጫወን፣ ፎቶ ተነሳ ምናምን። እናም አሪፍ ጊዜ ነበረኝ። ከቤተሰቦች ጋር ከጓደኞች ጋር አሪፍ ጊዜ ያሳልፈናል። ተመልሰንም ሻይ ጠጣ ምናምን፣ በጣም ደስ ይላል። ለ1447 ኛውም ሌላ ለድሀ በዓል በሰላም ያደርሰን። የሳምንት የሰላም የፍቅር የደስታ ይሁንላችሁ። ቻውቻ